ሰላም ጤና ይስጥልን ክቡራት እና ክቡራን የቻናል ቤት ሰዎች እንደምን አላችሁ? ለዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም እጀምራለሁ። የመጀመሪያው መረጃ ባለፈው እሑድ በኢቢኤስ ቴሌቪዥን ታሪኳን ያጋራችን እህታችን ብርቱካን ተመስገን የት እንዳለች ታውቋል። ከዚህ በፊት እንግዲህ ለሁለትና ለሶስት ቀናት ደብዛው ጠፍቶ እንደነበረ ሁላችንም እናቃለን። ሌላኛው መረጃችን ደግሞ ኢቢኤስ ቴሌቪዥን በብርቱካን ተመስገን ጉዳይ የማይጠበቅ መረጃ ወይም መግለጫ ወጥቷል። በጣም የሚገርምን እውነት ለመናገር እነዚህን ጉዳዮች በዝርዝር እናያለን። ባለፈው 2013 ዓመተ ምህረት ከደንቢ ዶሎ ዩኒቨርሲቲ ከታገቱ 17 የሴት ተማሪዎች መካከል ብርቱካን ተመስገን አንዷ እንደነበረች በኢቤስ ቴሌቪዥን ተገልጿል። ከታገተች በኋላ እንግዲህ ሁላችንም እንደሰማነው ብዙ መከራ፣ ብዙ ፈተና፣ ብዙ ስቃይ ለጆሮ የሚከብዱ መስማት የሚዘገንኑ ፈተናዎችን ካሳለፈች በኋላ ፈጣሪ ፈቅዶ በህይወት ኑራ አሁን ያለችበት ሁኔታ ላይ ትገኛለች። ነገር ግን በኢቢኤስ ቴሌቪዥን ቀርባ ታሪኳን ካጋራች በኋላ ደግሞ ከዛ ከስቃው የባሰ ደግሞ ሌላ መከራ ውስጥ እንደገባች ነው የተሰማን። ምክንያቱም ከተለያዩ ጎራዎች የሚደርሱባት ጫና፣ የሚገጥማት ፈተና እየከበደ እንደሆነ ከተለያዩ መረጃዎች እየሰማን እንገኛለን። በዋናነት እንግዲህ ታሪኳን ካጋራች በኋላ ኢቢኤስ ቴሌቪዥን ቪዲዮውን ከዩቲዩብ ላይ አውርዶታል። ከዋረደው በኋላ ደግሞ ልጅቷን ለመርዳት የተለያዩ ግለሰቦችና ድርጅቶች አድራሻዋን በማጠያየቅ ላይ ነበሩ። ነገር ግን የልጅቷ አድራሻ ማወቅ አልተቻለም ነበር። ስልኳም አይሰራም ነበር። የት እንዳለችም መረጃ አልነበረም ላለፉት ሁለትና ሶስት ቀናት። ነገር ግን ዛሬ ብርቱካን ተመስገን የት እንዳለች በግልጽ ይፋ ሆኗል ወይም መረጃው ደርሶናል ማለት ነው። ብርቱካን ተመስገን በፖሊስ ቁጥጥር ስር እንደነበረች መረጃዎች ወጠዋል። ከዚህ በፊትም ማለት ነው። ነገር ግን የትኛው ፖሊስ ጣቢያ እንደነበረችና የት አድራሻ እንደነበረች መረጃው ጠፍቶ ነበረ። ዛሬ ግን በፌደራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ውስጥ ከነ ልጇ ትገኛለች ማለት ነው። እዛ ያሉ የወንጀል ምርመራ ባለሙያዎች እየጠየቋት እንደሆነ፣ መረጃ እየሰበሰቡባት እንደሆነ ትክክለኛ መረጃ ዛሬ ደርሶናል ማለት ነው። ስለዚህ ብርቱካን ተመስገን ዛሬ በፌዴራል ፖሊስ ኮሚሽን ቢሮ ውስጥ ትገኛለች። ሲቪል አይ ሚን ሜክሲኮ ያለው ቢሮ ማለት ነው። ነገር ግን በጣም የገረመኝ ነገር ልጅቷ እንግዲህ ከደረሰባት የስነልቦና ጫና፣ አካላዊ ጫና፣ አካላዊ ጉስቁልና ባለፈ ደግሞ መንግስት የሚባለው አካል ገዥ የሚባለው አካል ልጅቷ ላይ እና ሌሎች ሰዎች ላይ የሚያደርሰው ወከባና ጫና በጣም ገርሞኛል። ሁላችንም እንደምናስታውሰው እንግዲህ 2013 ላይ ከደምቢዶሎ ዩኒቨርሲቲ እህቶቻችን ሲታገቱ ኦነግ ሸኔ ያገታቸው በሚል ነው የተስማማ ነው። ነገር ግን ቀስ እያለ ቀስ እያለ ኦነግ ሽሚ ሳይሆን መንግስት እንዳገታቸው ነው መረጃው የሚያመለክተው። ምክንያቱም ይቺ ልጅ ወጣ በኢቢኤስ ቴሌቪዥን መረጃውን በምታጋራባት ሰዓት ከማንም ቀድሞ የተከፋው ያለቀሰው ማለት የተከፋው ማለት መረጃው በመውጣቱ ደስ ያልተሰኘው መንግስት ነው። ወዲያው መረጃው እንዳይተላለፍ ከዩቲዩብ ቻናላቸው ላይ አወረደው። ካወረደው በኋላ ደግሞ ውሸት ነው በሚል ተደጋጋሚ መግለጫ ያገተው መንግስት እስከሚመስል ድረስ ማለት ነው ያገታቸው እነዛ ልጆች መንግስት እስከሚመስል ድረስ ይቺ ልጅ መረጃ ውሸት እንደሆነ በተደጋጋሚ በተለያየ መንገድ መግለጫ እያወጣ ነበረ እኔም ብለው መንግስት ኦነግ ሸኔን እያሳደድኩ ነው ካለ ሸኔ አሸባሪ ነው ካለ ለምንድን ነው ለሸኔ ጠበቃ ሊሆን የፈለገው አልገባኝም ጠበቃ መሆን ለምን ፈለገ ነው ወይስ ሸኔ ማለት መንግስት ነው በጣም ትልቅ ጥያቄ ነው ያስነሳው ማለት ነው ስለዚህ ይቺ ልጅ ይቺ ልጅ ያሳለፈችው መከራ ያሳለፈችው ስቃይ ድጋሚ ማሳየት የለብን ይችል። ከዚህ በኋላ ያ ስቃይ አይገባትም። ስለዚህ መንግስት የሚባለው አካል አሸባሪ ነው ወይስ የሚያስተዳድር ነው ብለን መለየት እስከሚያቅተን ድረስ ከአሸባሪዎች ጎን እራሱ አሸባሪ ሆኖ በጣም እየተቸገርን እየተሰቃየን ያለ ነው። ከዚህ እርምጃ ሁላችንም መንግስት ላይ ተጽዕኖ አድርገን እንዲቆጠብ በምንችለው መጠን ጫና ማድረግ አለብን ብዬ አምናለሁ። በጣም ከባድ ነው እውነት ለመናገር ሌላኛው ደግሞ ዛሬ የምናየው ምንድን ነው? ኢቤስ ቴሌቪዥን ኢቤስ ቴሌቪዥን መግለጫ አውጥቷል። መግለጫ ያወጣው በብርቱካን ተመስገን ጉዳይ ይመስለኛል። ከተለያዩ አካላት ጫና የገጠመው ይመስለኛል። ስለዚህ መግለጫውን እንደሚከተለው አንብላችሁ ያለው ግልጽ የሆነ መግለጫ ነው። እሱን እናንተ ሰምታችሁ የራሳችሁን አስተያየት መስጠት ትችላላችሁ ማለት ነው። አስቸኳይ ማብራሪያ ከኢቢኤስ ቴሌቪዥን ይላል እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም ምህረት እሁድን በኢቢኤስ በተሰኘ የመዝናኛ ዝግጅት ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶች እና ጥያቄዎች ከተለያዩ አቅጣጫዎች እየደረሰብን ይገኛል ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣት የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል።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 በመጀመሪያ ኢቤስ ቴሌቪዥን የልጅቷን ህይወት ወደ መድረክ በማምጣቱ እጅግ እናመሰግናለን፣ ማመስገን እንፈልጋለን። ቀጣይ ግን ይህ መግለጫ ያወጣው ከመንግስት የደረሰበትን ጫና ምክንያት በማድረግ ነው ብዬ አምናለሁ። በተደጋጋሚ ባለፈው እንግዲህ ደምቢዶሎ ዩኒቨርሲቲ ደምቢዶሎ ዩኒቨርሲቲ ተብሎ ፕሮግራሙ ላይ ሳይጠራ ለምን ደምቢዶሎ ዩኒቨርሲቲን ስም አጠፋችሁ የሚል ኢቤስ ቴሌቪዥንን በህግ ፊት እጠይቃለሁ የሚል መግለጫ አውጥቶ ነበር። ነገር ግን ከዛ በኋላ ኢቤስ ቴሌቪዥን ይህን መግለጫ ያወጣው ጫና ደርሶበታል ማለት ነው ብዬ አምናለሁ። እንግዲህ ልጅቷን ታሪክ ሁላችንም ሰምተናል። ልጅቷ በጣም ነው የምታሳዝነው። ምንም አይነት የተደበቀው የሚረቀቀ የረቀቀ ሚስጥር አለ ብዬ አላስብም። ግልጽ ነው። ምንም አይነት ክፍተት የለበትም። የመረጃ ሰንሰለቱም ግልጽ የሆነ መረጃ ሰንሰለት ነው። ነገር ግን በመንግስት በኩል ኢቢኤስ ቴሌቪዥን ላይ ጫና ስለደረሰበት ብቻ ኢቢኤስ ቴሌቪዥን ይህን መግለጫ አውጥቷል። ሁላችንም ፍትህ በኢትዮጵያ እንዲሰፍን ለተጎዱ ለተገፉት ሰዎች የሚያዝን የሚያስብ ፍትህ የመንግስት